ቲና ስራዋ ተጋለጠ። ዳኒ ቲናን አጋለጣት። አባባን ማሳገቷን፣ የት እንደታገቱ እያንዳንዱን ኢንፎርሜሽን ለዳኒ በነገረችው መሰረት እናም ዳኒ ለማንም እንዳይናገር በሱና በሷ መሃል እንዲቀር እና አብሯት እንዲተባበራት በሷ ሴራ እሱም እንዲተባበር እጁ እንዲኖር የፈለገ መስሏት ነው እንግዲህ መጀመሪያ ደብቃ ነበር። እናም አሁን ግን ሁሉን ነገር ነግራው ነበር። እናም ዳኒ ገንዘብ ይፈልግ እንጂ በባህሪው ሰውን መጉዳት፣ የሰውን ጉዳት ማየት የማይፈልግ ነው። ቢሳካለት ያው ገንዘብ ማግኘት ከዛም በኋላ ራሱን ማስወጣት ነው የሚፈልገው። ነገር ግን ስላልተሳካለት ነው እስካሁንም እዛ ቤት የመቆየቱ ምክንያት። እናም ሁል ጊዜ ከቲና ጋርም አብረው በቆይታቸው በሚያደርጉት ነገር ሁሉ እሷ ሰውን የመጉዳት ሰውን የመግደል የተለያየ ከባድ ከባድ ወንጀል ነገሮችን ስትናገር ራሱ እሱ አይስማማም፣ ያወግዛታል። እናም አሁን ላይ ደርሳ እንግዲህ ዳኒ አይተባበረኝም በሀሳቤ እና ሁሉን ነገር በራሴ በግሌ እወጠዋለሁ ከዛ በኋላ አሳውቀሃለው ማለቷ እንግዲህ የሚታወስ ነው ከባለፈው ክፍል እንደተመለከት ነው። ምክንያቱም ብዙ ነገር ተናግሬ አልተሳካም። ፕላስ ደግሞ ያው ዳኒም አይስማማበትም በሚል ነው። ይህንን ከዳኒ እየደበቀችው የነበረው። አሁን ላይ ግን ያው አባባ ከቤት ወጥተው እንግዲህ ሀያ አራት ሰዓት ሊሞላቸው ነው፣ ወጥተው አድረዋል። እናም ይህ ደግሞ በጣም እነ ካሌብን እና ትሁትን አስጨንቋቸዋል። በቤት ያለችው ራሷም ቲናም ያሰበች የተጨነቀች በመምሰል እናም የታመመች በመምሰል ነገሩን ምንም እንደማያውቅ ሆና ቁጭ ብላለች፣ እንግዲህ ከነሱ ጋር እና ምንም አይሆንም አባባም እያለች ሌላውንም በማጽናናት በዛ ሂደት ውስጥ ያው ምንም እንዳላደረገች ነው እንግዲህ ትሁትም እሷን የምታስበው ማለት ነው። ምክንያቱም ከቤት ስትወጣም ስላላየቻት እንደተመለከትነው በባለፈው ክፍል ቲና ለዘዴዋ እንግዲህ ከቤት ወታ የሆነ ነገር አደረገች እንዳይባል ከቤት ስትወጣ አልጋውን ራሱ ልክ እሷ እንደተኛች አስመሰላ ሸፋፍና ነበር ሰው ያለበት እንዲመስል አድርጋ በዘዴ ወታ አከናውና ከዛ አብሯ ከሚሰራው ሰው ጋር የተዋዋለችውንም ብር ሰታ ውሳኔዋንም አሳውቃ ስትመለስ ድረስ እንግዲህ ትሁት በቤት ቲና አለች፣ ያውም ተኝታለች ብላ ነበር ያሰበች። እሷ ግን ስራዋን ሰርታ ይህን ሁሉ እንግዲህ ማድረጓንም ምንም እንዳይጠረጠር አድርጋለች። ሆኖም ግን ካሌብ እሷን ማይጠረጠርበት ምንም ምክንያት የለም። የፈለገችውን ነገር ብታደርግ የፈለገ ከቤት ባትወጣም ከእሷ እራስ አልወርድም፣ አባቴ አንድ ነገር ቢሆን ከእሷ እራስ አልወርድም እገላታለሁ እያለም ነው። ምክንያቱም በራሴ መጡብኝ፣ በህይወቴ በትዳሬ በተለያየ ነገር መጡብኝ፣ አሁን ደግሞ በአባቴ መጡብኝ። ስለዚህ አልተዋቸውም የሚል ውሳኔውን እያሳወቀ ነበር ለትሁት። ዳኒ ግን ራሱ ነፃ እንደሆነ በዚህ ውስጥ የእሱ እጅ እንደሌለ እንዲያምነው በእርጋታ ሲነግረው ነበር ለካሌብ። ካሌብ ግን በጭራሽ አላምነህም ብሎ እንደውም አፍይዞበት ነው ትቶት የወጣው። ዳኒ ግን ሰግቷል፣ ለፖሊስ ታውቆ ያውም ደግሞ እስኪጣራ ተብሎ መታሰርን። እዚህ ነገር ውስጥ እራሱ እሱን መካተቱንም መታሰቡንም አልፈለገም። ሲጀመር እጁ የለበትም። ሆኖም ደግሞ ያው ስለሚጠረጥሩት እንዳይጠረጥሩት ሲወተውት ነበር። እንዲሁም ለትሁትም እንዲሁ ሲነግራት ነበር። ትሁት ግን አምነዋለች፣ ሁኔታውንም እንዲተረርታ የዳኒ እጅ እዚህ ነገር ላይ የለበትም የቲናም ቢሆን ብዬ ነበር። አሁን ላይ ግን የእሷ እጅ ሳይኖርበት አይቀርም። ለዛም ደግሞ መንገዱ ለሚስጥሩን ለማወጣጣት እንግዲህ መጠቀም ያለብን በ በራሱ በዳኒ ነው ስትል እንግዲህ ይህንን ፍንጭ ለካሌብ ነግራው ነበር። ካሌብም እንግዲህ አልተቀበለም ይህን ሀሳብ። ምክንያቱም ሁለቱም አንድ ናቸው። አንድን ነገር ሲያደርጉ ተነጋግረው ነው። አንዱ ሳያውቅ ሌላው የሚያደርገው ነገር የለም ብሎ ስለደመደመ እንግዲህ ይህንንም ነገር ያደረጉት ሁለቱ ተነጋግረው ነው፣ በእርግጠኝነት የሁለቱም እጅ አለበት ብሎ ስላመነ ይህንን ሀሳብ ትሁት ስታቀርብለት አልተቀበለም ነበር ሆኖም ግን እናጣራለን ብላው እንግዲህ በእኔ ይሁንብህ በዚህ ነገር ላይ የዳኒ እጅ የለበትም። ቲናን ግን እንዲያወጣጣልን እንጠይቀዋለን ብላ እንግዲህ በእርጋታ በሚያሳምን ቃል ዳኒንም ጠይቀው ነበር ነገሩን እንዲያወጣጣ እሷ አድርጋ ከሆነ እንዲያውቅና እንዲነግራቸው ከዛ ደግሞ እንግዲህ በዚህ ስራው ይሄንን ካሳወቀ ዳጎስ ያለ ገንዘብ እንደሚያገኝ ነግራው ነበርና ዳኒም እንግዲህ ፍላጎቱ ያው ገንዘብ ነው። በዚህም ሆነ በዛ እሱ ወንጀልን ሳይሰራ ከወንጀል ጋርም ሳይተባበር፣ ነገር ግን ወንጀልን የሚሰራውን ሰው በማጋለጥ የሚገኘውን ገንዘብ እንግዲህ ተገኝቶ ነው ሲል ያው በዚህ ሀሳብ ተስማምቶ ያው ቲናን እንግዲህ ቀርቦ እያናገራት ነበር። ቲና ነገሩን እያደረገች እንዳለ ሲጀመርም ጠርጥሯል። ምክንያቱም ስትወጣ ስትገባ፣ የምታደርገውን ነገር ስልኳንም በመፈተሽ እያንዳንዷን እንቅስቃሴን ስለሚከታተል ሲጀመርም ጠርጥሯታል። ግን ሳታሳውቅ አንድ ነገር እንዳታደርጊ ሲላት ነበር። እሷ ሳታሳውቀው እያደረገችውም ደግሞ እሱ ስለማይስማማ ነበር። አሁን ላይ ግን በእሱ ሀሳብ የሚስማማ መስሎ በእነሱ በአጠቃላይ የተናደደባቸው መስሎ መበቀልን እንደሚፈልግ አስመስሎ እንግዲህ በዚህ ጥበብ ሲቀርባት፣ እሷ የምትፈልገው ይሄን ነው። ከሷ ጭካኔ፣ ከእሷ ሴራ፣ ከወንጀሏ ጋር ተባብሮ አብሮ የሚሰራ ሰውን የምትፈልገው ሲጀመርም እና በዚህ እንግዲህ ሲገባላት፣ እሷም ያደረገችውን ነገር ግልጥልጥ አድርጋ ለዳኒ አሳውቃ ነበር። ዳኒም ደግሞ አሁን ገና ስራ ተጀመረ ሲል ነበር እና ምክንያቱም የሚፈልገው ይህን ነው። በጥበብ እንግዲህ ቀስ ብሎ ሲጠይቃት ነገረችው። ቀስ ብሎ እሱም እንግዲህ እሷን አጋለጠ ማለት ነው። ድሮም የክፉ ስራ መገለጡ አይቀርም፣ እንደተሸፈነ እውነት ተደብቆ አይኖርም። እንግዲህ አባባ በዛ ቤት በጣም መልካም የሚባሉ ሰው ናቸው። አንድ ልጃቸውን ካሌብን፣ እሷንም ሚስት ተብዬዋንም እንግዲህ እንደ ልጅ አይተው ምንም ሳያበላልጡ ሁሉንም ዳኒንም ጭምር እንግዲህ ወንድሜ ብላ ያስጠጋችሁን ውሽሟዋንም ጭምር ልጄ እያለ አክብሯቸው እያንዳንዱን እላፊ እንኳን ንግግር ቁጣ እንኳን ከአንደበታቸው የማይወጣ ሰው ናቸው። ያ ሁሉ በደል ፈጽማባቸው፣ ያ ሁሉ ግፍ አድርጋባቸው በገዛ ቤታቸው በልጃቸው ላይ እንግዲህ መማገጧን ሁሉ እያወቁ ይሄን ሁሉ በደል ሸፍነው ተቀምጠው እንግዲህ ጊዜው ሲወጣ ይጠራል ብለው ነው እሳቸው። ይህን ሁሉ እያወቁ እንዳላወቀ የረሱ መስሏቸው፣ ልክ የማስታወስ ችሎታቸው እንዳልተመለሰ መስለው ይህን ሁሉ ማድረጋቸው እንግዲህ ያው ነገር በጊዜ ይወጣል ብለው ነው። ሲቀጥል ደግሞ ካሌብ ራሱ በአይኑ በብረቱ አይቶ ራሱ ይወስንም ብለው ነው። ካሌብ ያው በስንፍናው ብዙ ነገር በአባቱ ላይ እንዲደርስ ሆነ። አሁን ደግሞ በራሱ ስንፍናና በእሳቸው ምክርን ባለመግባባቱ እንግዲህ ባለመስማቱ የእሳቸው ምክር ባለማድረጉ በመቸኮሉ ስሜታዊ በመሆኑ በአጠቃላይ አልፎ ተርፎ እንግዲህ አባቱ እንዲታገቱ ምክንያት የሆነው እሱ ነው። ምክንያቱም እሳቸው ከቤት ወጥተው የመጠጥ የመጠጣት የማምሸት ብሎ ሚማደር እንደዚህ አይነት ነገር ባህሪ የሌላቸው ናቸው። ግን ይህ ሁሉ ባህሪ እንዲወጣ ቤታቸው እንዲጠሉት ያደረገው እንግዲህ ራሱ ካሌብ ነው። ምክራቸውን አለመስማቱ በራሱ መንገድ መሄዱ ብዙ ነገር ማበላሸቱ አስቆጥቷቸው ነው እንግዲህ ወጥተው ማምሸታቸው። በዛም እንግዲህ አጋጣሚው ለቲና ጥሩ ሆነላትና በዛው አምሽተው ወደ ቤት ሲመለሱ እንዲያግቷቸው ያደረገችው፣ በአጠቃላይ ሴራዋ እንግዲህ ተጋልጧል። በቀጣይም እንግዲህ ውርደቷን ትከናነባለች። ክፉ ሰው ድሮም እስከ ፍጻሜ እየተሳካለት የሄደው ነገር የለም። እንግዲህ እውነት ተደብቆም አይቆይም፣ እና የአባባ እውነት እንግዲህ ሳይውል ሳያድር ተገልጧል። እንግዲህ እሷ ማሳገቷ ታውቋል። እንግዲህ ለሳቸው የደገሰችው ሞት ለራሷ እንደሚሆን ነው። ምክንያቱም ያ አጋቹ ራሱ ተጨማሪ ብር እየጠየቃት ነው። እሷ ደግሞ ሰጠች የለም እንደ እያለችው ነው የሰጠችው። እሷ በቃ በቂ ነው ብላለች በሷ ቤት። ነገር ግን ተጨማሪም ብር ይፈልጋል ሲፈልግ ደግሞ ሌላ ሰው መስማቱን ይህንን ሚስጥር ከሷ አልፎ ሌላ ሰው መስማቱንም ሲያውቅ ይህ ነገር በእሷ ላይ እንደሚሆንም ነግሯታል። አሁን እንግዲህ እሷ ለዳኒ መንገሯንም ሲያውቅ ያ አጋች እሷ ታግታ እሷ በአባባ ቦታ ራሷ ሟች እንደምትሆን ምንም ጥርጥር የለውም፣ ወይም ትሰቃያለች። በጣም የሚገርመው አጋቹም አባባን በምግብም በሚጠጡት ውሃም እንኳን አለበደላቸው የሚጠይቃቸውን እየሰጠ ነው። ነገር ግን እላፊ ነገር እንዳይናገሩ የእሳቸውንም ሐሳብ ደግሞ እንደማይቀበል እሳቸው ብር እሰጥሃለሁ እንኳ ሲሉ በጭራሽ የተቀጠርኩት ለእሷ ነው የእሷን ሐሳብ ነው ማገለግለው በውላችን መሰረት ነው የሚለው እሳቸው ግን እኔ ብር ልስጥ የምትፈልገውን ያህል ልቀቀኝ፣ ከእሷ ግን እሷ ከኔ ብር ምንም አታገኝም ህይወቴ ያልፋል እንጂ የሚል ውሳኔ ነው እንግዲህ ያላቸው። እሷ ደግሞ ብር ካላገኘች ለዚህ ለአጋቹም የምትሰጠው ነገር የለም። በእሷ ቤት አባባ ያላቸውን ንብረት ሁሉ እንዲሰጧት ነው የጠየቀችው። የድፍረቷ ድፍረት ማለት ነው። ካልሆነ እንደሚሞቱ ነው እንግዲህ የተናገረችው። ተሳክቶላት ያንን ታደርገው ይሆን? በእርግጠኝነት እንደማይሳካላት ነው ያ እንኳን ቢሆን ፍፃሜው ድራማው ጥሩ አይሆንም። ኦዲየንሱም እንግዲህ የአባባ ከሞቱ ወይ አባባ አንድ ነገር ከሆኑ እንደማይመለከት ነው ድራማውንም። ምክንያቱም ዋና እንግዲህ የድራማው ዋና ተዋናይ እሳቸው ናቸው። ብዙ ግፍም በደልም የደረሰባቸው እሳቸው ናቸው። እሳቸው ደግሞ እንግዲህ በሷ እጅ በሷ አጋቾች ከሞቱ ድራማው ፍጻሜው ራሱ እንግዲህ በጣም የተበላሸ ነው የሚሆነው። እንግዲህ በቀጣይ ለእሷ ነው እንግዲህ ይህ ሁሉ ለእሳቸው ያደረገችው ነገር በእሷ ላይ እንደሚሆን ነው የምንገምተው፣ ምክንያቱም ስራዋ እየተጋለጠ ስለሆነ። በአጠቃላይ እንግዲህ በዚህ ክፍል ያዘጋጀነው ይህንን ይመስላል። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ይሆናል። የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። ቪዲዮ ላይክ ስለምታደርጉ በሼርም ስለምታበረታቱን ከልብ አመሰግናለሁ። በያላችሁበት ሸር ቆዩን